ሰላም ጤና ይስጥልኝ። ሁሉ ባላችሁበት ሰላም መልካም እንዲሆንላችሁ እየተመኘሁኝ ዛሬ ይዤላችሁ ወደ መጣሁት አጭር ሀሳብ እገባለሁ። ስለ ህይወት ትርጉም እናወራለን። እርግጥ ነው ህይወትን በልጅነታችን ጀምረን የተለያዩ ትርጉሞችን እንሰጣታለን። እንደ የእድሜያችን እንደ የቅል ይለያያል። እኔ ለምሳሌ ልጅ እያለሁኝ የሆነ እድሜ ላይ እያለሁኝ ህይወት የሚመስለኝ ትርጉም ለራሴ ህይወትን ትርጉም ብዬ የማስበው ቤተሰቦች እየቆጠቡ የሰጡኝን ነገሮች ጣፋጭ ነገሮችም ሊሆኑ ይችላሉ፣ የተለያዩ ሁኔታዎች እነዛን ሳድግ በነፃነት በማድረግ ለራሴ ትርጉም ያለው ነገርን ማድረግ ብዬ ነበር ማስበው። እና በልጅነታችን እርግጥ ነው ብዙ የሚያሳስቁ ትርጉሞችን እናገኛለን ወይም ሁኔታዎችን፣ ግባችን ያ ይሆናል። ያው የህይወት አንዱ ትርጉሟ ከግባችን ጋር የተያያዘ ስለሚሆንም ማለት ነው። እና ታዲያ ይህ ነገር ግን አድገንም አይለቀንም አድገንም ማለት ከፍ ስንልም ብዙን ጊዜ ባጣናቸው ነገሮች እና ባላገኘናቸው ነገሮች ላይ ይመሰረታል። እኔ የምኖረው አላማም ህልምም ግብም ቢሆን እኔ የምኖረው ለንድ እንዲንዲ ነው ህይወቴ ትርጉም የምታገኘው ይህ ይህ ነገሮች ሲሳኩልኝ ሲሆኑልኝ ነው ብለን እነዛን ነገሮች እናመቻቻለን። ምክንያቱም ብዙን ጊዜ በአጣናቸው ነገሮች ላይ ስለሚመሰረቱ ማለት ነው እና ነፃ የሆነ የራሳችን የሆነ የህይወት ትርጉምን ለመስጠት እጅግ በጣም እንቸገራለን። ለዛም ይመስለኛል የሆነ ቦታ ላይ ስንደርስ ህይወት ትርጉም አልባ የምትሆንብንና ጣሟ የሚጠፋብን ውሃ ውሃ የምንሰኝበት ሰዓት አለ። ምንም ጣዕም የምናጣበት ማለት ነው። እና ሌላው ቢቀር ያንን ትርጉም ይሰጠናል የኔ ግቤ የኔ ትርጉም ይሄ ነው ብለን ደምድመን ያስቀመጥነው ነገር እንኳን ሆኖ ያንን ነገር ስንይዘው ስናገኘው፣ በአጠቃላይ ከጠበቅነው በላይ ነገሮች ስሜት ላይ ሰጡን ይችላሉ። እና እንደ ሁኔታው ነው እርግጥ። ነፃ ሆነን የራሳችንን ነገሮች ማመቻቸት እና መምረጥ እጅግ በጣም አስቸጋሪ ነው የሚሆነው በዚች ዓለም ላይ ስንኖር። ምክንያቱም በብዙ ነገሮች እንጠጠራለን፣ በምናምነው ሃይማኖታዊ ሁኔታዎች፣ ከዛም አልፎ ተርፎ ባደግንበት ቤተሰብ ማህበራዊ ህይወት ከነዛ ጋር ተደማምሮ ነፃ የሆነ ትርጉምን ለመስጠት እና የህይወት ትክክለኛ ትርጉሟ ለእኔ ይሄ ነው ብለን እንድንደመድም እንቸገራለን። እንኳን እና እንደዚህ ወከባ በበዛበት አለም ውስጥ እየኖርን ይቅር እና፣ ለብቻችን ተነጥለን እንኳን ብንኖር ያንን ትክክለኛውን ትርጉም ማግኘት እጅግ በጣም አስቸጋሪ ስለሆነ ማለት ነው። አሁን ላይማ ተጽዕኖ ብዙ ነገር ነው የሚሆነው ያጣናቸው ነገሮች፣ የሌሉን ነገሮች፣ የማናገኛቸው ነገሮች እንዳሉ ሆነው በእጃችን የያዝናቸው ሁኔታዎች እንኳን በብዙ ነገሮች ጥያቄ ውስጥ የሚገቡበት ሁኔታ ነው ይመጣውና ከዛም ከዛም ተነስተው ሰዎች ስለ ህይወት ብዙ ነገር ስለ ህይወት ትርጉም ብዙ ነገር ይላሉ። ህይወት ምንም አይነት ትርጉም የላትም በለዘተኝነት ብለው የሚያስቡ አሉ። አንዳንዶች ደግሞ ጥብቅ አድርገው አረ ህይወት ምን ትርጉም የላትም የሚሉን አሉ። ሌሎች ደግሞ የእኛ የህይወት ትርጉሙ ይሄ ይሄ ይሄ ነው ብለው ሰዎች ህይወታቸውን በእንዲህ በእንዲህ መንገድ ቢመሩ ራሱ ትርጉም ያገኛሉ ብለው፣ መጀመሪያ ከላይ እንዳነሳሁት በመንፈሳዊ ህይወትን በማህበራዊ ህይወትን በመነሳት የህይወት ትርጉማማ ይህ ነው ብለው እንደ ማህበር የሚሰጡን እንደሆነ ግሩፕ የሚሰጡን ትርጉም አለ፣ ትርጓሜ አለ። ይሄን ይሄን ብታደርጉት ህይወት ትርጉም ይሰጣል እና የህይወት ትርጉሟ እንደዛ ነው ብለው የሚነግሩን የሚያስረዱን፣ የሚያሳምኑ ሰዎች አሉ። እርግጥ ነው ህይወት ግን በዛ መንገድ ትርጉሙ አይገኝም። ምክንያቱም ትርጉሙ ለየሁላችንም የተለያየ ስለሆነ ማለት ነው። አንድ ነገር ግን አለ። የህይወት ትርጉም ባለንበት ሁኔታዎች ውስጥ የምንፈልገው ይቺ ትርጉም አልባ በሆነች ዓለም ውስጥ ስንኖር ትርጉም ሊሰጠን የሚችል ነገሮችን ለራሳችን ስሜት በሚሰጡ ሁኔታዎች ማድረግ እና በዙሪያችን ላሉት እንደዚሁም አለም ላይም ባለን አስተዋጽኦ ስሜት የሚሰጡ ነገሮች ማድረግ ምናልባትም ትርጉምን ይሰጣል የሚሉንም አሉ። ከዛም አልፎ ተልፎ ደግሞ የህይወት ትርጉሟ ምንም ነው የሚሉን፣ ከሞት ጋር በማያያዝ ነው። ምክንያቱም እኛ ኖረን ኖረን ኖረን የቱንም ያህል ትርጉም ያለው ህይወት ብንመራ የመጨረሻ እኛን የሚፈታን እኛን የሚያሰናብተን ሞት ነው እና የህይወት ትክክለኛ ትርጉሟ ሞት መኖሩ ነው ሞቱ ነው የሚሉም አሉ። ብቻ ምንም ይሁን ምንም ግን ህይወት ትርጉም አላትም እንበል ህይወት ትርጉም የላትም ብንል በተለያዩ ነገሮች ውስጥ ተወጥረን ነው ያንን የምንለው፣ እንጂ አብዛኛውን ጊዜ ጊዜ ሰተነው ለራሳችን ለውስጣችን አዳምጠነው አካባቢያችንን ሌሎችን ነገሮች የምናዳምጠውን ያህል ራሳችንን ውስጣችንን አዳምጠነው ትክክለኛ የምንነውን ትርጉም ለመፈለግ እጅግ በጣም እንሰንፋለን። ሰነፎች ነው ሁላችንም፣ እኔን ጀመር ማለት ነው እና ለዛም ነው በቀላሉ የተወረወረልን ነገር ይዘን ይሄ ነው ትርጉሙ የምንለው ወይም ደግሞ ምንም ትርጉም የለውም የምንለውም ከዛ ጋር አያይዘን ስለሚሆን ማለት ነው። ስለዚህ ሁሉም ሰው እንደኔ፣ ራሴንም ጭምር ለህይወት ትርጉሟን ለማጣጣም ትርጉሟን ለማወቅ ጊዜ ሰጥተን ራሳችንን አዳምጠን ከውስጣችን የምንፈልገውን ነገር ትክክለኛውን ነገር ልንፈልግ እንችላለን እና ከነዚህ ውስጥ ታዲያ ብዙ በማህበራዊ አጥኚዎች በሳይካትሪስቶችም በተለያዩ ሁኔታዎች ሌላው ቢቀር በፈላስፎች ጭምር የሚታመንበት አንድ የህይወት ትርጉም አለ። እሱ ምንድነው? ህይወታችንን የህይወታችንን ትርጉም የምናገኘው ይሄ በአካባቢያችን ውስጥ ነው። አንድ ቦታ ላይ ተቀምጦ ያለ አይደለም። በመንፈሳዊ ህይወታችን ውስጥ በማህበራዊ ህይወታችን ውስጥ ራሳችን በምናምነው ነገር ውስጥ እንዲሁም በስራችን በተለያዩ ሁኔታዎች በአካባቢያችን ውስጥ በነዛ ውስጥ ነው የህይወት ትርጉም የሚገኘው እንጂ አንድ ቦታ የሆነ ቦታ ቁጭ ብሎ እዛ ጋ ነው የህይወት ትርጉም የከ የናኒ የህይወት ትርጉም ያ ነው ብለን ልንደመድም አንችልም። በነዚህ ነገሮች ውስጥ ሁሉ ነው ፈልገን ልናገኘው የምንችለው። እርግጥ ነው በዚህ አይነት መንገድም ህይወታቸውን ያገኙ ትርጉማቸውን ያገኙ አሉ። ከብዙ ነገሮች ጸንተው ጸክተው የኔ ትርጉም ይሄ ነው አቅጣጫ ይሄ ነው ብላ በመንፈሳዊም ህይወት በአለማዊም ነገር ትርጉማ ለኔ የሚሰጠኝ ይሄ ነው በማለት ደምድመው የሚኖሩ ሰዎች አሉ። ያገኟት ማለት ነው፣ በዛም መንገድ ቢሆን በተለያዩ ነገሮች ። ስለዚህ እኛም የራሳችንን ይሄ ውሃ ውሃ የሚለን ሰዓት ላይ የህይወት ጣዕም አልበኝነት የሚጠፋብን ሰዓት በማጣትም ብቻ አይደለም፣ ይዘንም ኑሮንም ብዙ ነገሮችንም አግኝተን አድርገንም መጨረሻ ላይ ትርጉም አልባ ይሆንብናል፣ እና እንደዛ የሆነባቸውም ሰዎች አለማችን ላይ ብዙ አሉ። ሁሉ ነገር ተሟልቶላቸው፣ ይሄ ከማጣት ጋር በተያያዘ ብቻ ሳይሆን እኛ ምናልባት እንደ አለመታደሉ ነው። ብዙ ነገራችን ከማጣት ጋር የተገናኘ ስለሆነ ያን ነገር ለማግኘት በማግኘት ውስጥ ብቻ ያለ ይመስለናል የህይወት ትርጉም ማለት ነው። ግን ሁሉ ነገር ተሟልቶላቸው ራሱ የህይወት ትርጉምን አተው ነፍሳቸው ስትቀበዘበስ፣ ሲባዝኑ ከዛ መጨረሻ ላይ ግን የህይወት መንገዴ ይሄ ነው ብለው ሁሉን ነገር ትተው ያንን የሚያደርጉም አሉ። ስለዚህ የህይወት ትርጉሟ ላይ የቅልብ ቢሆንም ሁለት ነገሮችን በውስጣችን እንድናስቀምጥ እፈልጋለሁ አንደኛው። ይቺ ትርጉም አልባ በሆነች ዓለም ውስጥ ስንኖር ህይወትን ስሜት እንዲሰጣት የሚያደርገው ለሌሎች በምናደርጋቸው ነገሮች እና ለራሳችን በምናደርጋቸው ነገሮች እዛ ውስጥ አንዱ ስሜት የሚሰጥ ትርጉም እናገኝበታለን። ሌላኛው ደግሞ ቀደም ሲል እንዳነሳሁት በማህበራዊ ህይወት፣ በስራችን፣ በተለያዩ ሁኔታዎች ውስጥ በምናምነው በውስጣችን ጥንካሬ በነዛ ውስጥ ደግሞ ትርጓሜዋን እናገኛለን እና ሲያስጠላን እጅ እጅ ሲለን ጥሩ ስሜት ሳይሰማን ሲቀር ህይወት ምንም ትርጉም የላትም፣ ብሞት ነው የሚሻለኝ፣ እንዲህ ነው የማደርገው፣ የእኔ ትርጉም ምንድን ነው ብለን በምንደመድም ሰዓት የሰነፍ ውሳኔ ከመወሰን ቁጭ ብለን ራሳችንን ልናደምጥና ራሳችንን ልናየው ይገባል። ታዲያ ለዛሬ ያስኳት አጠር ያለች የህይወት ትርጉም ምንድን ነው የሚለውን ጥያቄውን ለእናንተም በማስተላለፍ እናንተም ከራሳችሁ ጋር እንድታመላልሱት እያልኩኝ ለአሁን ያስኳት ሀሳብ በዚሁ አበቃለሁኝ። ታዲያ ይህንን ቪዲዮ ላይክ ማድረጋችሁን፣ እንደዛውን ቤተሰቦቼ ያልሆናችሁ ሰው ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ስል እጠይቃለሁኝ። ለዛሬ አበቃው። ፈጣሪ በነገራቸው ላይ ሁሉ ቅደም። ቸር ቆዩት።